ጋይስ እንዴት ናችሁ? ሀብ እና ሀይሚ አሽሙራቸው አልተቻለም። እናንተ ጠዋት ሀይሚ ድስት ግጣሙን አያጣም ብላ ስታስቀኝ አርፍዳ ነበር። ዞር ዞር ስል ደግሞ ሀብ የብሩኬ ወንድም አህያም አህያ ነው ፈረስም ፈረስ። ይህ ነገር ለሊንዳ መሆን አለበት። ለሊንዳ መሆን አለበት። አህያም አህያ ነው ፈረስም ፈረስ ነው ብሏችሁ ርፍ ደግ አደረገም ለማንኛውም አህያና እና ፈረስ በአንድ አይሆንም እያላችሁ ነው። አይገጥምም። የሀይሚ ሀሳብ ሳይስማማው አልቀረም። ስለ ማን ነው? ለሀብ እና ብዙዎቻችሁ አሁን ላይ ብዙ ነገር እያሰባችሁ ነው። አሁን ብሩኬ ከባድ ወጥመድ ውስጥ ሊገባ ነው ምናምን እያላችሁ ነው። እኔ እንደውም ስገምተው ሶሲ ትመስለኛለች፣ ያመጣቻት የሶሲ ጓደኛም ትመስለኛለች። የዳኒል ልደት ላይ እንደውም መቶ ሺ ሲከበር ሳትኖር አትቀርምች ሊንዳ የምትባል ሴት ማለት ነው። በነገራችን ላይ ሊንዳ

እዚህ ጋር ስራ እንደሆነ ማወቅ አለባችሁ ማለት ነው ሁላችሁም። ነገር ግን ስራ ቢሆንም ሀይሚ የሚያናድዳት ነገር ነው፣ ለሀይሚ የሚያናድዳት ነገር ነው። ሶሲ ናት ያመጣቻት ብዬን ማስበው ለምን መሰላችሁ? ከሶሲ ጋርም ሊመጣ ይችል ይመጣ ነበረ። ነገር ግን ከሶሲ ጋር ከመጣ ሀይሚ አትናደድለትም። አንደኛ ነገር የዳኒ ናት፣ ከዳኒ ጋር መጣላት አይፈልግም፣ ከዳኒ ጋር የሚያነካከውን ነገር ማድረግ አይፈልግም እንጂ ከሶሲ ጋርም ይመጣ ነበር ሀይሚን ለማብሸቅ። ሁለተኛ ነገር ደግሞ ደግሞ እኛ አናምንለትም፣ ድራማው አሳማኝ አይሆንም። ከሶሲ ጋር ቢሆን እኛ አናምንም። ፍቅረኛ ሞሽናቸው ብለን ልናምንለት አንችልም። አሁን ግን እችን ሴት ያስተዋወቀችው ሶሲ ናት። በቃ ሌላ ሴት ይዤ ልሂድና ሀይሚ ዳናዳት በማለት ያው ዳኒና ሀይሚ አብረው የሆነ ቪዲዮ ስለሰሩ አሁን ሶሲ ናት እችን ያመጣቻት እችን ልጅ ብዬ ነው ማስበው። ምክንያቱም ከዳኒ ጋር ብዙም አይደሉም። ድራማ ነው ሊሆን ይችላል። ግን ያኔ ደብድቦታል ብሩኬ ታውቃላችሁ፣ ዳኒን ምናምን ምናምን ሰው ጸብ ይኖራቸው ይሆናል፣ ግን ሶሲ ናት። ድራማ ድራማ ነው ግን ልጅቷን ሶሲ ትመስለኛለች ያመጣቻት። ብዙዎቻችሁ ደግሞ ከልደቱ ጋር ነው ሀይሚን አስታወቀኛለች፣ ወደ ልደቱ ልደቱ እንዲከበር ብቻ ብዙ ነገር እያላችሁ ነው። ዞሮ ዞሮ ድራማ ድራማ ነው ግን ደግሞ ከኋላ የሆነ ተልእኮ ሊኖራትም ላይኖራትም ይችላል። ራሷ ከመጣች ይኖራታል፣ ግን ብሩኬ ነይ ብሏት እንስራ ምናምን ብሏት ሊሆን ይችላል። ብርም ሊከፍላት ይችላል። ምክንያቱም እንደ አክተር ናት፣ በቃ አክተር ናት። የተሰጣትን ገጸ ባህሪ ነው እየተጫወተችው። ሲቀጥል ብሩኬ ለሃይሚ መኪና ገዝቶ ሰርፕራይዝ ሊያደርጋት ነው ለልደቷ፣ ምናምን ምናምን እያላችሁ ነበረ። ሲጀመረች ህፃን ልጅ መኪና ምንም አይሰራላት። በነገራችን ላይ ብሩኬ መኪና ስላለው ሀይሚ መኪና መግዛት አቅታትም። ሲጀመር ራሷን መግዛት ትችላለች። ምክንያቱም ልክ ብሩኬ የሚከፈለውን ያክል ሀይሚ ይከፈላታል። እናንተ ምን ሆናችሁ ነው ሁሌ ከሰው እንድጠብቅ የምታደርጓት? እንደ እሷ ራሷ መግዛት እኮ ትችላለች ከፈለገች፣ ግን ስለማትፈልግ ነው መኪናውን። እንደዚችን ቡጭጭላ ምን ይሰራላታል? ትንሽ አደግ ትበል እንጂ። ሰላም ውዴ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ክብሩ ይስፋ ለመዳኔ ያለው ሁሉ ሰላም ሁሉ መልካም ነው። አሸወይና ነው እኔ ጋር። እኔ እምላችሁ ፍቅር ግን የት ሄዳ ነው የጠፋች? እናንተ የእኔ ውድ ነገር በፈጣሪ ስም ምን ሆና ነው የጠፋች? የምር በጣም ነው ናፈቀችኝ። እንደኔ ፍቅር የናፈቀቻለች እኔ ናፍቃኛለች። ማርያም እኔ የትዴሽ ነው የኔ ውድ ነገር እስኪ የሰማችሁ ካላችሁ እስኪ ንገሩ። እኔ አል ካልሆነ ስልክ ደውላለሁ እና ፍቅር እየጠፍታለች፣ ፏድም ጠፍቷል። ግን በተለይ የፍቅር መጥፋት የሚገርም ነገር ነው። ምን ሆኗት ነው የጠፋችሁ? ጋይስ መላ በሉኝ የኔ ቸኮሌት ፍቅር። እየን ራሱ በጣም ነው መወዳት። በነገራችን ላይ እና ግን ጠፍታለች። ሰሞኑን ሄለንን፣ አሁንም ቢሆን ቲክታክ ላይ ያያችሁ ነው እየተሳደባቸው አንዳንድ ሰዎች፣ ግን የቅናታችሁ ጥግ በፈጣሪ ስም ምን ሆናችሁ ነው ግን ይሄ ሉሻይን አቃጣ የትናንትና ደግሞ የሰራችሁት ቪዲዮ በጣም ደስ ይላል ወይ ቢኒ ቢኒ ምርጥ ሰው ነው የሰጣት በነገራችን ላይ እናንተ የምትናደዱት ዳኒ አሪፍ ስለሆነ ነው ይሄ ማን ነው ውይ ቱ ዳኒ አልኩኝ አይደለም ይሄ ማን ነው ቢኒ ኦ በጣም መልካም ሰው ነው በእውነት ነው የምላችሁና እንግዲህ ሰው በአንድ ቀን ቢሆን ይታወቃል ትክክለኛ ማንነቱ ግን እሱ በቃ እኔ እንጂ እርጋታው ምናምን በቃ አረ በፈጣሪ ስም እንደዚህ አይነት ወንድ እንደው እግር እስኪ ነቃ ቢከ ድራስ የሚገኝ አይመስለኝም። ማይ ጎድነስ። ለማንኛውም ብሩኬ ለካ ይሚ መኪና ገዝቶ ሊሰጣት ነው ምና፣ ብቻ ብዙ ወሬ እየተናፈሰ ነው ሶሻል ሚዲያ ላይ። ትክክለኛውን ነገር ግን እስኪኛ እናውራበት። ከዛ በፊት ግን ሰብስክራይብ አድርጉ፣ ላይክ አድርጉ ላይ አድርጉ አትሳደቡ፣ አትሳደቡ። ጋይስ ፈን አድርጉ። ምን ሆናችሁ ነው ዘና የማትሉት? በፈጣሪ ስም እኔ ፈን እያረኩ ነው ቪዲዮ የምሰራው። በነገራችን ላይ እኔ ማንም ላይ ጥላቻ የለብኝም። ድራማ ድራማ ነው፣ ድራማ እየሰሩ ነው። ነገር ግን አሁን እቺ ሊንዳን ማን አመጣት? ብሩኬ የእውነት አፍቅሯት ነው ወይ ነው ጥያቄው። አፍቅሯት አይደለም። በቃ በአጠቃላይ አፍቅሯት አይደለም። ሶሲ ናት ያመጣቻት የሶሲ ጓደኛት ትመስለኛለች። እኔ እርግጠኛ አይደለውም። በነገራችን ላይ ኦ እርግጠኛውን ማውራት አልችልም። ሲመስለኝ ማለት ነው። ምክንያቱም ዳኔ ጋር ከአሁን በፊት አሁን ሳይሆን ቆየት ያለ ቪዲዮ አለ ከሱ ጋር የሰራችው እና ሶሲ ሶሲ ጋር ፍቅረኛሞች እያሉ ማለት ነው ሶ ሰራች ዳኒ ዳኒ ጋር ትታዋወቃለሽ ማለት ሶሲ ጋር ጓደኛሞች ናቸው ማለት ነው ምንም ከሶሲ የምትለይበት ነገር የለም እንደውም ከሊንዳና ከሶሲ ማን ያምራል ሊንዳ አደለ ስማ እንዴ ሶሲ ነው የምታምረኝ እንደውም ቁንጅናዋ ማለት ነው ሶሲ ትሸለኛለች ሞልቃቃነታቸው አንድ ናቸው ሁለቱም አለባበሳቸው ምናቸው ምናቸው አንድ ነው በቃ ስታይላቸው ሂማን ሄራቸው ሁሉ ነገራቸው አንድ ነው ሶሲ ናች ልጅ ማለት ነው ስለዚህ ጓደኛሞች ናቸው ሶሲ ያመጣችበት አንደኛው ምክንያቷ ልጅቷ እንድትፈምስ ልክ እሷ ሶሲ አሁን ከብሩኬ ጋር ሰርታ ሁን ኢትዮ ከፍታም ብዙ የሀይሚና የብሩኬ ኦዲየንስ ሶሲን ያውቃታል። ሶ አንደኛ እንድትፈምስ ትፈልጋለች። ሊንዳም ከብሩኬ ጋር ሰርታ መፈመስ አለባት። ለወደፊት ዩቲዩብ እንድትሰራ ትፈልጋለች። እራሷ ልጅቷም ትፈልጋለች። መታ ወደ ስራ መግባት ትፈልጋለች። ሁለተኛ ነገር ደግሞ ሶስትና ያመጣችበት ምክንያት ከብሩኬ ጋር ነጻ ለመሆን ነው። በቃ እራሷን ህይወቷን ለማንጻት ነው። ብሩኬ ከሌላ ሴት ጋር ሲመጣ ዳኒ ቅናቱን ያቆማል ማለት ነው። ትናንትና እንግዲህ ከዳኒ ጋር ተገናኝቶ ነበር ታውቃላችሁና፣ ቅናቱን ዳኒ ያቆማል ማለት ነው። ሶ ሊንዳና ብሩኬ የመጡበት ዳኒ አይመስለኝም። ያገናኛቸው ሲመስለኝ እኔ ሶሲ ነው ሶሲ ናት የምትመስለኝ። እና አንደኛ ነገር እራሷን ማቅዳት ትፈልጋለች። ሁለተኛ ሶስተኛ ነገር ደግሞ ብሩኬ ራሱ ከሶሲ ጋር አይፈልግም። ምክንያቱም የሚሰራው ድራማ አያሳምንም። አሳይሻለው ብሏት አላደለ፣ ሀይሚ አሳይሻለው ብሏት ነበረ ሶ ይህን ነገር ለማሳየት ደግሞ የእውነት ፍቅረኛው ናት ብለን እንድናምን የሚያደርግ ነገር ማምጣት ነበረበት። ሶ ሊንዳን የማናቃትን ሰው ማምጣት አለበት። ሶሲን ካመጣ ከአሁን በፊት ስለመጡ ፍቅረኛ ሞሽንን ቢል ልናምነው አንችልም። ሶ ያመጣ ትችል ልጅ እኛን ለማሳመን ነው። አንደኛ ነገር ከሶሲ ጋር ቢመጣ አናምንለትም። በሱ ቤት የማናገኝ የማናውቅ መስሎት ነው። ቲክቶክ አካውንቷ ኢንስታግራም አካውንቷ ምናምን ፈንቅለን እኛ አወጣ ነው። ደግሞ እኔ እኮ ትገርሙኛላችሁ። እንደው ከየት ከየት ፈልጋችሁ። እንደው እኔማ ማታ ወዲያው ሜንሽን ስታደረጉኝ ሳይ በቃ በሳቅ ነው የምወጥኩት ማሪ እና፣ እንደዛ ስለሆነ ነው ብሩኬ ከዚች ልጅ ጋር የመጣ እንጂ የእውነት አፍቅሯት ወዷት ምናምን ምናምን አይደለም። ወጥመድ ነው። መጥፎ ነገር ውስጥ ሊገቡ ነው ምናምን። በቃ ኦልሬዲ ኮ ብሩኬ ሀይሚን ማብሸቅ ነው፣ ሌላ ምንም ልታደርገው አትችልም። እችልጅ ከብሩኬ ምንም አይነት መረጃ ምንም ፋይል ልታገኝ አትችልም። በቃ እሷ ጥቅም ታገኛለች፣ ትፈምሳለች። ከዛ የራሷን ቻናል ልክ እንደ ሶሲና ከፍታ የምትሰራበትን አጋጣሚ ታገኛለች። በቃ ቡራሁን ከሶሲ ጋር ለምን አልመጣም የሚል ሀሳብ ነው የራሱን ጭንቅላቴ ላይ መጥቷል፣ ግን እኛ ስለማናምንለት፣ ሁለተኛ ነገር ደግሞ ከዳኒ ጋር ድጋሜ መነካካት አይፈልግም። በቃ ከዳኒ ጋር መነካካት ስለማይፈልግ ነው። ሌላ ከሊንዳ ጋር የመጣ ይህን ደግሞ ወይ ሶሲን አብረን እንስራ ብሏት ሊሆን ይችላል፣ ወይ እሷ ብለው ይሆናል። ሶ አንዳቸው አይፈልጉም። ከዛ ያው ሶሲ ጓደኛውን አስተዋውቀው ከዛ ከእሷ ጋር እንዲሰራ ያደረገችው ነው የሚመስለኝ፣ እኔ እንጂ ወይ ዳኒ እንጃ ዳኒ አይመስለኝም። ድራማ ድራማ ነው፣ ግን ደግሞ ሀይሚን ለማቃጠል የመጣች ሴት ናት። ሌላ ልጅቷ ሀይሚን ልታገኛት የፈለገችበት ምክንያት ሊኖራት ይችላል፣ የበለጠ ለማብሸቅ ይሆናል። ልክ ሶሲ ባለፈው ላገኛት ብላ እንግዲህ ተሞላቃባት በጥፍሯ ሰላም ብላት ምናምን ስታናድድን አታስታውሱም? ሶ እንደዛም ሊሆን ይችላል። ሁለተኛ ነገር ደግሞ ሰርፕራይዝ አለ፣ ብሩኬ ለሀይሚ መኪና ሊገዛላት ነው ምናምን እያላችሁ ነበረ በነገራችን ላይ መኪና ምንም አይሰራላትም። የተሰጠችውን ስጦታ ካልመለስሽ እያላችሁ አሁን ብሩኬ ስጦታ ቢሰጣት አይም የምትቀበል ይመስላችኋል? እናንተ ስታሰቡት የተሰጠችውን ስጦታ ኮ ካልመለስሽ ብላችሁ ኮ ያኔ እሱ በሰጣት እኮ ልታሸማቀቋት የሆነ ለምና እንደወሰደች ምንም እንደሌላት የሆነ ጥገኛ እንደሆነች አድርጋችሁ እያሰባችሁ ነበረ። ሲቀጥል ብሩኬም የዚህን ያክል ስጦታ አይሰጥም አይሰጥም ሲቀጥል ለሷ ምንም አያደርግላት። መኪና ገዝቶ ቢሰጣት ምንም አያደርግላት። ማሁን አብርሽ ለሩታ መኪና ሰጧት ብሎ ቪዲዮ ሰራ፣ ግን አልሰጣትም። የት አለ መኪናው? የት አለ? ስለዚህ ዞሮ ዞሮ መታረቃቸው አይቀርም። ነገር ግን ይሄ ነገር ድራማ እንደሆነ ልታውቁልኝ ይፈልጋለው። በቃ ድራማ ነው። በአጠቃላይ ወዷስ ምናምን አይደለም። ልጅቷ አንደኛ መፈመስ መስራት ትፈልጋለች ከቡራ ጋር ሆና ሁለተኛ ነገር ያው ብሩኬ ያሰበውን የፈከረውን ነገር ማድረግ ይፈልጋል ዞሮ ዞሮ ሰላማቸው ተመልሶ እንዲመጡልን እንግዲህ በጉጉት እንጠብቃለን እስከዛው ድረስ ባይ ባይ ዛሬ ማታ እንግዲህ በሀይሚ ቻናል አዲስ ቪዲዮ ሊኖር ይችላል ፈጣሪ ሆይ አደራ ወይ ከዳኒ ጋ ወይ ከሌላ ወንድ ጋ ብቻ ሃይሚ እንዳትመጣ ቡራን ለማብሸቅ በቃ ከዛው ውጭ ሰላም ይወርዳል